ወይኔ በላቸው ማለት አሁን ነው። እናንተ እዚህ ጋር ደግሞ ሌላ ትኩሳት። የት ሄጅ ነበር? አላየሁትም። ዳኒ፣ ይሄ ዘረጦ ዝርጥረት ማለት ነው በአንተ ምክንያት የምትወድ ፍቅረኛ ሚስት፣ አረ ቀለማቀስ ፍቅረኛው ሚስቱ ከታወቅ የምትወድ ጓደኛ ሰዲሻ በአንተ ምክንያት ተናዳ ክሎሪክስ ጠጥታ በርኪና ጠጥታ ሰውን ጉዳፍ ልታለች። እንዳያችሁት እንግዲህ አብርሽና ሩታ፣ ሜሪ ሁላቸውን ተጨንቀዋል ማለት ነው። እሱ እዛ የሰው ልጅ ይጠፈጥፋል። እናመሰግናለን ዋንትያ ስለተበቀልሽልን ማለት ነው። ውድ ተመልካቾች፣ ላይክ፣ ሺር፣ ሰብስክራይብ እያደረጋችሁ እስከ መጨረሻ ከኔ ጋር ሆኑ። እንዲሁም ደግሞ በትናንትና ቪዲዮ እናንተ ከአያቶቼ እስከ ቅምቅም አያቶቼ፣ ቅድመ አያቶቼ ሳይቀር ወረዳችሁብኝ እኮ ቀለሟ ለምን ትስቅ ያለሽ? ለምንድን ነው ትክክለኛውን ነገር የማትናገሪያቸው? ተናገርኳቸው እኮ እኔ ሳኩባቸው፣ በማላገጣቸው ነው። ለምን ድራማ መሆኑን ስላወቅሁ ማለት ነው። ለማንኛውም በደንብ የምነግራችሁ ይሆናል ማለት ነው። ላይክ ሼር ሰብስክራይብ እያደረጋችሁ እስከ መጨረሻው ከኔ ጋር ሆኖ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ እና የተከበራችሁ የቻናሌ ቤተሰቦች ሰላም ብያለሁ። በያላችሁበት በሰላማችኋ ላ ሀብሳሌ ላላ ብዬ ወዳችኋለሁ። ለቤቴ ወይ ለሳናሌ አዲስ ከሆናችሁ ሰብስክራይብ እንዲሁም የደወል ምልክቱን በመጫን ቤተሰብ የሆኑ ከዚህ ቤተሰብ ሆናችሁ ላይክ ሼር ኮመንት ለምታደርጉልኝ እና ለምታበረታቱኝ እጅግ በጣም አድርጌ ከልብ አመሰግናለሁ። አላህ ያክብርልኝ። ዛሬም እንደተለመደው በሌላ ቪዲዮ መጥቻለሁ። ቪዲዮን ከወደዳችሁ ላይክ ሼር ማድረጋቸውን እንዳስረሱ። የዛሬ ቪዲዮ መግቢያችሁ ላይ እንዳያችሁት ወይም እንዳዳመጣችሁት የእነ አብርሽ እና የእነ ሩታ ቪዲዮ ነው ሌላኛው ደግሞ እዚህ ጋ ሌላ ትኩሳት ዳኒሻ ዋንትያ ጋር ገብቶ እንግዲህ የዋንትያ ልጅ በጥፊ ይጠፍጥፏት አንተነ የመታኸኝ አድምታኛል እያለች ነበር ይኒ ቅመም ይኒ ቆንጆ ማለት ነው እንዲ አላ ያሳድግሽ ሳቅን እንኳ ይመጣባት ምች ኮራሪማ ማለት ነው እናቷ ቢጤ ለማንኛውም ውዶችዬ ትላንትና እንግዲህ እንዳያችሁ ጽጌ በዳኒ ተናዳ በርኪና ይዛ እንግዲህ በር ቆልፋ ነበረ። ያው እንበል እንጂ እሷ ድርግም ያለ እንቅልፍ ላይ ነበረች ማለት ነው ች ዘረጦ ሜሪ የወይ ወይ ወይ፣ እሷን እኮ እንደዚህ ይዛ ገብታለች እንን እያለች ነበር፣ እየጮኸች ነበረ። በእርግጥም የአብርሃም ድምፅ አይሰማን ነበር፣ የሩታ ድምፅ አይሰማን ነበር፣ የኢሳቅ ድምፅ አይሰማ፣ የሚሰማው ሜሪ ነበረች። አሙቁልኝ ማለት ነው። ያው እኔ በዛን ሰዓት በጣም ተጨናንቄ እውነቴን ነው የምላችሁ ወላሂ ደንግጫለሁ። ቪዲዮ ሲለቀቅ እኔ በጣም ደንግጫለሁ። ለምን? የአረብ ሀገር ህጉ በጣም ከባድ ነው እንደኛ እንደ ኢትዮጵያ አይደለም። እነሱ ያው አላወቁት። አውቀውት እንደዚህ አይነት ነገር ያደርጋሉ ብዬ አላሰብም። ስለ ሀገሩ ህግ በደንብ ጠንቅቀው ስለማያውቁት ነው እንደዚህ አይነት ነገር ያደረጉት ማለት ነው። ግዴታ ፖሊስ መጥቶ እንኳ እንትን ባይላቸው ጎረቤት ላይ የነሱ ጫጫታና የእነሱ ጩኸት የሰማ ሊያመለክትባቸው ይችላል ማለት ነው። እንደውም ብዙ ዱባይ ላይ የሚኖሩ ልጆች በኮመንት እንትን እያሉ ነበረ። እኔ እዚህ ሀገር ላይ እኖራለሁ፣ ዱባይ ላይ ነው የምኖረው፣ እና ጫጫታ የሚፈለግበት ሀገር አይደለም ምናምን እያሉ ነበር እና በዛን ሰዓት ኢትዮጵያዊ ብቻ ላይሆን ይችላል። እዛ ኢማራ ላይ ወይም ደግሞ እዛ ፎቅ ላይ የሚኖረው ማለት ነው የተለያዩ ዜጎች ናቸው የሚኖሩት። አንዳቸው ቢጠቁሙባቸው እነዚህ ልጆች ተለቃቅመው እስር ቤት ነው የሚገቡት ማለት ነው። እና እኔ ይሄ ነገር ሳሳስብኝ ቀርቶ አይደለም። ቪዲዮ ልክ እንዳየሁት ቪዲዮ ከመስራቴ በፊት እኔ በቴሌግራም ለአብርሃም መልእክት አስቀምጬለታለሁ። እሱም የመለሰልኝ መልስ አለ። እዚህ ጋር የመናገር አይጠበቅብኝም ማለት ነው ወዶች ዬ እኔ ሳልናገር ቀርቼ አይደለም። ምክንያቱም እኔ የሚሰሩት እኮ ድራማ መሆኑን ገብቶኛል። እኔን ገብቶኛል፣ እናንተን ገብቷቸዋል። ግን እናንተ የተጨናነቃችሁት ለምንድን ነው? ስደት ላይ እንደዚያ ነገር ስለማይፈቀድ ልጆቹ ያልሆነ ውስጥ እንዳይገቡ ብላችሁ ነው። ምክንያቱም ሰሞኑን ከሚያወሩት ብዙ ጠላቶችም ከመብዛታቸው የተነሳ ነው እናንተ የተጨናነቃችሁት ማለት ነው። እኛ ግን እኔም ብቻ ሳይሆን ብዙ ልጆች በውስጥ መልእክት አስቀምጠዋል ማለት ነው። ለአብሪሽ እና የመለሰው መልስ አለ። ስለዚህ እኛ ሳናስብ ቀርተን አይደለም። እኛ ዘና ፈታ እያለን የምንሰራባቸው ቪዲዮ እነሱም ዘና እያሉብን ማለት ድራማ ስለሚሰሩብን ነው። እኔ እየተዝናናሁኝ እየሳኩኝ ቪዲዮ የሰራሁት ማለት ነው። ሲቀጥል ደግሞ መጨረሻ ላይ መልእክት አስቀምጫለሁ። እንደ ኢትዮጵያ እንዳይመስላችሁ ያላችሁት ዱባይ ነው፣ አረብ ሀገር ነው። የኢትዮጵያ ሕግና የአረብ ሀገር ሕግ አንድ አይነት አይደለም። ስለዚህ ከእንደዚህ አይነት ስራ ውጡ ብዬ ተናግሬያለሁ። እስከ መጨረሻው ቪዲዮን ያደመጣችሁ ካላችሁ ትረዱኛላችሁ ብዬ አስባለሁ። እነሱ እያላገጡ ሲመጡብን ደግሞ እኔም ራሴ ፈታ ማለት እፈልጋለሁ እንዴ። እኔ ታዲያ ቪዲዮ ላይ እያለቀስኩ እንትን ማለት አለብኝ? መልክት ማስተላለፍ ያለብኝ ነገር መልእክት አስተላልፍ ያለው ዘና የሚያደረገኝ የሚያስቀኝ ቦታ ስቃለው እንዲህ ውዶች የምንነቅጧቸዋል። ለማንኛውም ያስከፋዋችሁ ካላችሁ በጣም ይቅርታ፣ በጣም ይቅርታ ሶሪ ብያለው ማለት ነው። ሌላው ዳኒሻን ተዘረጦ ዝርጥርት ማለት ነው። ፅጌሻ ፅጌሻ ድርግም አድርጋ ጠጥታለች ወይስ አልጠጣች? ምን እንጃ፣ ዛሬ ነው የምናየው ማለት ነው። ዛሬ ይቀጥላል እንግዲህ ክፍል ሁለት፣ ዛሬ ይቀጥላል፣ በጉጉት ጠብቁ። ማቤት እንደሚለቀቅ ባናቀም ወይ አብርሽ ቤት ነው ወይ ሩታዬ ቤት ነው የሚለቀቀው ማለት ነው። ወይም ደግሞ ፅጌ ቤት ነው ሊለቀቅ የሚችለው በጉጉት እንጠብቃለን ማለት ነው። እሷ በአንተ ብስጭት፣ በአንተ ንዴት ክሎሬክስ ወይም ደግሞ ምንድነው የሚባለው በርኪና ይዛ በሯን ቁልፍ አድርጋ፣ በርኪናው ከአጠገቧ እንደ ፔፕሲ አስቀምጣ፣ እሷ ጭልጥ ያለ እንቅልፍ ተኝታ፣ አንተ እንዴት ጥላሃቸው ኢትዮጵያ ገብተን እንደገና ዋንትያ ቤት ሄደ የዋንትያ ልጅ ትጠፈጥፋለ ልል ነበረ። ነገር ግን አልጠፈጠፋትም ፕራንክ ነው ያደረጉት ማለት ነው። ለዳኒሻ ፕራንክ ተደርጓል። ትናንትና ዋንትያ እንግዲህ የዩቱብ ቻናል ተከፍቶላታል። በቲክቶክ ነበር ከዚህ በፊት የምሰራው ማለት ነው። አሁን ወደ ዩቱብ ሰፈር ተቀላቅላለች። እንኳን ወደ ዩቱብ ሰፈር በሰላም መጣሽ ዋንትያየ፣ በርቺኝ ቆንጆ እና ፕራንክ ነው ያደረገችው። የዩቱብ ቻናሏን ሰው እንዲያውቀው ነው ዳኒሻ ምሷ ጋር የመጣው ማለት ነው። ያ ማለት ይገባቸዋል ብዬ አስባለሁ። ዳኒሻ ኢትዮጵያ ነው ያለው በዚህን ሰዓት ማለት ነው። እና ምንዶች እየነሱ የት ነው ያሉት የሚለውን በደንብ ይገባቸዋል ብዬ አስባለሁ ማለት ነው። ለማንኛውም እኔ ግን የገረመኝ ማለት ነው፣ ለምንድን ነው ግን እኛ እኛ ማለት ኮመንታተሮች ማለት ነው። አሁን ኢትዮጵያውያኖች ምናምን ልል አልፈልግም አንዳንድ ኮመንታተሮች ግን ምንሆናችሁ ነው ምንሆናችሁ ነው? ዋንትያ በልጇ ዳኒ ፕራንክ አደረገችው ማለት ነው። በልጇ በራሷ ልጅ ተቸግራ ደልቷትም ቢሆን ቸግሯትም፣ ላሳደገቻት ለወለደቻት ልጅ ማለት ነው የሆነ ነገር እንትን አይዲያ ሰጣቻትና ልጅቷ በሚጣፍጥ አንደበቷ ሰራችው ማለት ነው። ደግሞ ወደ ዳኒ ፊት ለፊት እንደዚ አታይም፣ ዞር ብላ ትስቃለች። ይህን ይቅመም ማለት ነው። ላያሳድግሽ አቦ እና ምኖራችሁ ነው? በልጅሽ አትቀልጂ። በልጅሽ እንድትቀልጅባት አንፈልግም። ልጅሽ ማለት የህዝብ ልጅ ናት። በልጅሽ ነው አንቺ የሚያለፈልሽ። ስለዚህ በህግ ትጠየቂበታለሽ። ሰላማት ሰላማት፣ እንደው ምን አይነት ዘመን ላይ ነው የደረስ ነው? በገዛ ልጅሽ እኔ ያዝልሻለሁ በሚባልበት ዘመን ላይ ደረስን ንኮ ወገን እንዴ እናንተ ምን ሆናችሁ ነው? ቲክቶክ ላይ እንደዚህ በህዝብ ልጅ ነሽ ህዝብ ረቶች ነው እንደዚህ የደረሽው እያላችሁ እያሸማቅቃችኋት እጅ ልጅ ማለት ነው። አሁንም ወደ ዩቲዩብ ሰፈር ስትመጣ ደግሞ የህዝብ ልጅ ነሽ፣ ልጅሽ ህዝብ ረቶች ነው በእሷ ያለፈልሽ እያላችሁ የምታሸማቅቋት በሰላማችሁ ነው? ይሄ ፌር አይደለም፣ እውነት ያስጠላል። ለማንኛውም በርቺ፣ ጠንክሪ ብላችሁ ልታበረታቷት ይገባል እንጂ አንድ ፍሬ ልጅ የሆነ ያልሆነ ኮመንትን እየሰጣችሁ አታሸማቋት። የእውነት ጥሩ አይደለም ለማንኛውም ውዶቼ ዛሬ እንግዲህ ይመጣሉ። እንሻላ እንጠብቃቸዋለን ማለት ነው። በጉጉት ነው የምንጠብቃቸው ማለት ነው። ወይ አብሪሽ ቤት፣ ወይ ሩታ ቤት፣ ወይ ጽጌ ቤት ይመጣሉ። ያው ጠጥታለች ተብሎ ወይ ሆስፒታል ስትገባ ይመጡልናል ማለት ነው። እና ቀለም እባክሽ አትሳቂ። ላላችሁ ሶሪ በሳቂ ስላናደድኳቸው ማለት ነው። ያው እኔም ተሰምቶኛል አልተሰማኝም አይደለም፣ በድጋሚ ነው የምነግራችሁ። እኔ በውስጥ ጽፌለታለሁ የመለሰልኝ መልስ እዚህች ጋር መናገር አልፈልግም። እነሱ ደህና ናቸው፣ ምንም ችግር የለባቸውም። ዘናፈታያሉ ነው የሚሰሩትን ቪዲዮ ብቻ በጉጉት እየጠበቃችሁ ላይክ ሰብስክራይብ እያደረጋችሁ ልጆቹን አበረታቷቸው ነው የምላችሁ። ወዳችኋለሁ። በሌላ ቪዲዮ እስከምንገናኝ ሰላማችሁ አላህ ያብዛልኝ በው